ሊኖረን ይችላል። አዎ አሁን እያስተዋላችሁ ነው ማለት ነው። በብዛት እኔ አሁን እናንተ እየወቀስኩ አይደለም። እንደምትሰሩት አሁን እንዳመጣችሁት ነገር ነው የምንለው። ከዚህ በፊት እኛ ሊቢያ ላይ የሆነች ልጅ ካንሰር እንደዚህ አጋጥሟት ብዙ ነገር እውነናል እና ሶስት ወር ስንለምን አስር ብር አላወጣንም ማለት ይቻላል። ሶስት ወር ቲክታክ ላይ ለምነናል። ከእናንተም ልንገባ እንደዚህ በጣም እጅግ ከመጠን በላይ እድሉ የማይሰጠን ስለነበረ አጋጣሚ፣ አሁን እንዴት እንደገባውን ያላወቅኩ እየጻፍኩ ነበረና። አዎ የአማራ ሰቆቃው ብዙ ነው። ብዙ ውጣ ውረድ ያለብን ሰዎች ነን። ግን ብዙ ውጣ ውረዳችን ያለመግባባታችን እንጂ ብንግባባ ኑሮ ህብረተሰባችን የማገዝ ችሎታውም እሴቱም አለና፣ በቤተ እምነትም ቢባል በተለያዩ ነገሮች ሳፖርት የሚያደርገው ማን ነው ቢባል፣ አለመጋነን ላይ ይቅርታ፣ ሶሪ ረበሽኳችሁ መሰለኝ፣ ይቅርታ ረበሽኩኝ። ፈርቢን ድንጉ ስለሆነብኝ ነው። ከመኪና ጋር ስለነበርኩ ነው። ስለዚህ እኛ ብዙ ነገሮችን የማድረግ ችሎታ አለን። ነገር ግን አንና በብን ጠንካራ ሰው ካለ ያንን ለመጣል የምንታገል እንጂ ያንን ለማውጣት የማንታገል ሰዎች፣ ዘመናትን የበላን ዘመናታችን ስንበላ ደግሞ በራሳችን ብቻ እንደ ጠላት እንኳን ያላሸነፈን ሰዎች ነን ግን ጠላታችን ከውስጣችን የተመሰረተ ስለሆነ ይህን እንዴት ነው የምናደርገው? የምንለው እሴት ነው የምናወራው ለነገር ግን፣ አሁን ይህንን ለማውራት ፈልጌ ሳይሆን እይታችን አሁንም ቢሆን መረዳት መቻል አለባት፣ ማገዝ መቻል አለባት። 941 ሰዎች አለን። አስር ብር እንኳን አስር ብር በየምትኖሩበት አካባቢ አስር ብር እንዲያው አሁን ሳፖርት አድርጉ በእውነት ነው የምንለው። ወንድማችን እናመሰግናለን። አቀርበ እንደዚህ የምትታገልላት ያለኸው ልትታገዝ የሚትገባ ሰው ስለሆነች በአካል ስላያት እናመሰግናለን። ነገር ግን ገብተህ እንደዚህ ስታሳይ፣ ሰዎቹ ደግሞ ርራ አላ ርርና የሚባል ነገር አለ። እኛ በእንትን ላይ ስናዋጣ መንግስት ያላሰበው የሆነሽ የተወሰነሽ እንትናለሽ ክልልም አንላትም። የአማራ ክልል ስለሆነ ክልል ብለማታስበው ህብረተሰብ የተፈጠሩ ስለሆነ በጠለምት ጉዳይ ላይ አይተናል። እኛ ብዙ ዙረናል፣ ብዙ ተሰቃይተናል። እርዳታውን እንኳን ለማድረስ ለማድረስ ማለት ነው የሚያደርሱት አካሎች እየተደበደቡ ሁለተኛ ዙር ስንለካቸው ተደብድበው ታስረው የሚወጡበት ክልል ስላለና ይህ ነው ማለት አልፈለግም። እና ልጅቱን እርዳታው የሚወጣላት በአካል አቀርብልና ከዛም በላይ ሳፖርት የሚያደርጉ በጣም ጀግና ወንዶች አሉ። አንድ ሰው ሊሸፍናት ይችላል። ቅልቦና ያለው ፈጣሪን የሚፈራ ወዳደር ያልሆነ የትም ይወለድ አማራ፣ ኦሮሞ ምናምን አልልም። እኔ ፖለቲካ ላይ ስለማላስገባው እርዳታ ነው። ሰብዓዊነት ስለጠየቀች ይችን ቆንጆ ብት የሆነች ልጅ ህይወቷ ማለፍ የለባት መታደግ መቻል አለብን። የት ነው ወንድማችን የምትኖረው ሳይሆን አሻግሬ፣ ወንድማችን የት ነው የምትኖረው? እኔ ጀርመን ነው ምኖረው። በጣም ጥሩ አንተ፣ አንድ ሺህ ዶላር ጥዬብሃለሁ። ችግር የለም በቃ፣ ታሪክ ስራ ለምን መሰለህ አሻግሬ፣ አንድ ሺህ ዶላር ሲመነዘር ብዙ ነው ለምን ነገ ከከንት በልጆች የምታገኘው እሷ እኳ ድና ባትመልሰው እኳ አንድ ሺህ ዩሮ ምንም ማለት አለም ለአንተ። በእውነት በእውነት ብርጅስቶን አንድ ሺህ ማውጣት አለበት አሻግሪ። በቃ እንዳንተ ያሉ ጥቂት ሰዎች ይቅርታ፣ አንድ ይቅርታ፣ እንዳንተ ያሉ ጥቂት ሰዎች ማሳከም ይችሏሉ። በቃ አንድ ሺህ ዩሮ ተጥሎባል። ትስማማላ ትስማማ? ተባረክ ሞጣዬ፣ እግዚአብሔር ይስጥልኝ። እኔ እችል ነበር ነበር ማለት አዲስ ነህ ጀርመን? ኖ ኖ፣ አዲስ አይደለሁም። ሊቢያ ላይ የባለቤቴ ወንድም ተይዞ 960 ሺህ ብር ነው በኢትዮጵያ የከፈልኩት። ይህም ቤተክርስቲያን ራሷ አዋጥታ እኔን የመሰሉ ሰዎች አዋጥተው አግዘውኝ ወደ ኢትዮጵያ መልሰውታል። ያም ሆኖ ወደ ኢትዮጵያ ነው የመለሱት። በቃ አምስት መቶ አድርጌልሃለሁ። አምስት መቶ ዩሮ እና ስለዚህ እንደዚህ ላድርግ። እንደዚህ አድርግ፣ እንደዚህ አድርግ። ግዴለህም፣ አምስት ጥሩ ጓደኞችን ፈልግና ቤተክርስቲያን ነገር እዛም በላይ በጣም ጥሩ ይሄ ነው። አሁን አንተ ብቻ ነ አምጣ አንልህም። ብርጅስቶ እንደዚያ ይሻላል። አንተ አሁን ጽድት ያሉ አስር ሰዎች ፈልግላት። በቃ ሁለት ሁለት ዶላር የሚወጡ ሁለት ሁለት ሺህ ሮ ትይዛችሁ ትመጣላችሁ በጣም ብዙ ነው።